ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ባላችሁ በሰላማችሁ ብዝት ይበል። ዛሬ እንግዲህ በምሳሌ ድራማ በክፍል ስልሳ አንድ ተአምር የሆነ ጉድ ነው የተመለከት ነው ማለት ነው። እናም እንግዲህ ለረጅም ጊዜ ስትሰቃ የኖረችዋ ልዑላ እንግዲህ በጣም በሚያሳዝን ሁኔታ ዝናን ደብድበዋለች ማለት ነው። እራሱን እስኪ ሴት ድረስ እንግዲህ አድርገዋለች ማለት ነው። በቃኝ ህይወት ከዚህ በኋላ እያለች እንግዲህ በቃኝህን ህይወት መኖር አልፈልግም። ከዚህ በኋላ ከአሉት በታች ከሞቱት በላይ ሁኜ እየተሰቃየሁ መኖር የለብኝም። ወይ መሞት ወይ ደግሞ በህይወት መሰንበት እኔ እንደምፈልገው ሁኜ መኖር ከሌለብኝ ምን ዋጋ አለው? በሚለው እንግዲህ ውሳኔዋን ወስና በጣም በሚገርም ሁኔታ እንግዲህ ዝና ልጅ ትወልጃለሽ እያለም እጅጉም በጣም በተደጋጋሚም ያስገድዳትም ነበር ማለት ነው። እሷም እንግዲህ የብረት ወገቡን ልምጥምጥ አርጎ የሚያስቀምጥ የብረት ዘንግ ዱላ ነገር አዘጋጅታ ነበር የጠበቀችው። ሲመጣም እንግዲህ ፍቅር ፍቅር እያጫወተው እንዴት እንደምትናፍቅ እያለ እንግዲህ ደግሞም በጣም የሚያስጠላ እንግዲህ ካፉ የሚወጣ ጭቃ የሆነ ስድቡንም እያወረደባት እንግዲህ ልዑላን ነይ ማሳጅ አድርጊኝ ወገቤን በጣም እያመመኝ ነው ብሎ እንግዲህ በልዑላ ማሳጅም ሲደረግ ተመልክተነዋል ማለት ነው። እናም እንግዲህ ልዑላም የአሰበችውን አስባለች እና በቃ ከዚህ በኋላ ወይ መሞት ወይ ደግሞ ከሱ ማምለጥን ነበር የወሰነችው ማለት ነው። እናም እንግዲህ ማሳጁን እንግዲህ ካደረገችለት በኋላ በሕይወቱ ሊረሳው የማይችለው ጥሩ የሆነ ማሳጅ አድርጋለታለች። በብረት ዘንግ እንግዲህ ወገቡን ለምጣ ራሱን እስከሴት ከሶፋ ላይ ወርዶ መሬት ላይ እስከሚንፏቀቅ ድረስ እንግዲህ አድርጋዋለች ማለት ነው። እንግዲህ እዚህ ጋር የተመለከትነው ነገር ምንድን ነው? ትልቅ ልናስተውል ልንማርበትም የምንችለው ነገር ምንድን ነው? ማንኛውም ነገር ፈቃደኝነት ያልተመሰረተበት ነገር ምንም አያስደስትም፣ ውጤቱም አያምርም፣ መዘዝ ነው ይዞ የሚመጣው። እናም እንግዲህ ሉላን አስገድዶ ነበረ በጣም ደስ የሚል ከሞገስ ጋር ከነበራት ፍቅር ላይ እንግዲህ እሱ ባለው ኃይል አቅም፣ ሀብቱን፣ ጉልበቱን ተመክቶ ነበር ወደ ራሱ አድርጎ ለረጅም ዓመታት እንግዲህ አብረው እየኖረች ፀሐዩ የናፈቃት ቤተሰብ የናፈቃት የእሷንም ሆነ የእሱን ቤተሰቦች የማያሳያት የቁም እስር ቤት አድርጎ እንግዲህ ነበር ለረጅም ዓመታት ያኖራት ማለት ነው። ያ ነገር እንግዲህ በቃ ከዚህ በኋላ ሊሰራ አይችልም ኔጋ በማለት እንግዲህ በፊትም እንግዲህ ከሞገስ ጋር እንግዲህ ሙከራ አድርጋለች ለመውጣት ለማምለጥ። ነገር ግን ያው ሞገስም እንግዲህ በብሩክ ልጅ ምክንያት ብዙ ውጣ ውረዶች ብዙ መሰናክሎች ስለነበረው ሞገስም እንግዲህ ያው ሉላን ሊታደጋት አልቻለም ነበረ። እናም እንግዲህ አሁን ላይ ግን በራሷ ወስናለች ማለት ነው። እናም በጣም በሚገርም ሁኔታ እንግዲህ ዝናን ወገቡን እንግዲህ በጣም አድርጋ ደጋግማ መታዋለች ማለት ነው። እናም እንግዲህ ከዛ ቤት አምልጣ ወጥታ ሄዳለች። ዝናም እንግዲህ ራሱን ስቶ መሬት ላይ ሲንፏቀቅ ቆይቶ ማውራትም እንዲሁም ደግሞ ተነስቶ እንግዲህ እሷ ስትወጣ እሷንም ተከትሏት እንግዲህ ወጥቷል ማለት ነው። ነገር ግን አይደለም እሷ ያለችበትን ይደርስባት ይቅርና መሄድ አቅቶት እንደሰከረ ሰው እየተወለጋገደ እንዲሁም ደግሞ እያዞረው ራሱንም ተመልክተናል ማለት ነው። በሌላ በኩል ደግሞ ማህሌት እና ኤፍራታ እንግዲህ ከርቸሌ ገብተዋል። እነሱ ለብሩክ እና ለሞገስ ሞትን እስር ቤትን ነበረ ሲመኙ የነበረው። እናም እንግዲህ ኤፍራታ ባመጣችው ሐሳብ ለምን ደሽቅ አሽንቅም ቅም አርገሽ አታመጭም? ለምን ባዶ ቤት አታስቀሩም ብሩክን በማለት የተንኮል ሴራዋን እንግዲህ አነሳስታት እንግዲህ በአስፋልቱ ላይ እንግዲህ ሽር እያሉ ቀጭቋ እያሉ። ወደ ቤት እንግዲህ ሲያመሩ ቅድስት ደግሞ በረንዳ ሁና እንግዲህ አስፋልት አስፋልቱን ስትመለከት አይታችኋለሁ። እናም እንግዲህ መጠንቀቅ አይከፋም፣ እነሱማ የመጡትን ሊያጠቁኝ ነው በማለት ብሩክም እንግዲህ ከሀገር ከመውጣቱ በፊት ለቅድስት ነግሯታል፣ ጥንቃቄ ማድረግ እንዳለባት ማለት ነው። እናም እንግዲህ እሷ በባለፈው እንግዲህ በታስረችበት ብታይ በነበራት የእስር ጊዜ እንግዲህ ከ መርማሪው ፖሊስ ጋር እንግዲህ ተግባብተውም ስልክም ተቀያይረው ነበረ። ጉዳዩን ለሱ ደውላ ነገረችው። እንግዲህ እሱ ባላት መሰረት በሩን ክፍት አድርጋ እንግዲህ ከገቡ በኋላ በሩን ቆልፋ ነበረ። እሱን ሄዳ ያመጣችው ማለት ነው። እንግዲህ እነሱ የሚያደርጉትን የሚሏትን ለቅድስት እንግዲህ ሁሉን ነገር አንድ ባንድ እንግዲህ ተደብቆ እነሱ ሳያዩት እንግዲህ እሱ ሲያዳምጣቸው የሚያደርጉትን ምን እንደፈለጉም እንግዲህ ተመልክቷቸው ነበር እና በስተመጨረሻም እንግዲህ እጅ ወደ ላይ አርጎ አንበርክኮ ሲያንቀጠቅጣቸው ተመልክተናል ማለት ነው። እንግዲህ እነሱ ብሩክን ሆና እናደርገዋለን እንዲሁም ደግሞ ባዶን እናስቀረዋለን ብለው ለዘረፋ ነበረ የሄዱት ማለት ነው። ያ ነገር ተቀይሮ ግን ያንን ለብሩክ የተመኘችለትን እስር ቤት እንግዲህ ቅድስትና ኤፍራታ እስር ቤት ገብተዋል ማለት ነው። እናም እንግዲህ ማህሌት በጣም በሚገርም ሁኔታ እንግዲህ ስትዘባርቅ በቅድስት ሁኔታ ነው እንግዲህ ቅድስት በጣም ጥሩ ስራ እየሰራች ትገኛለች ማለት ነው። የቤት ሰራተኛ ሆነች እንጂ በማንኛውም ነገር በመልካምነትም፣ በጥሩ ስራም፣ በማስተዋልም በሁሉም ነገር እንግዲህ ቅድስት ትቦክሳቸዋለች ማለት ነው። እነሱ ግን ያሁ የቤት ሰራተኛ ናቅለውና አውርደው ነው የሚያዩት። እና እነሱ አሁን ላይ እየኖሩ ካሉት ህይወት ግን ቅድስት የቤት ሰራተኛ ሁና በመኖሯ በጣም የሚያስደስት ህይወት ነው የምትኖረው። እናም እንግዲህ በጣም በሚገርም ሁኔታ እንግዲህ እስር ቤት ገብተዋል ማለት ነው። እናም ማህሌት እንግዲህ ስትዘባርቅ፣ እንግዲህ መርማሩ ፖሊስ እንደተለመደው እሷ እንግዲህ የፈለግከውን ነገር ልሰጥክ እችላለሁ ስትል ነበረ ብዙ ነገሮችም ሲታዘባት እንግዲህ ተመልክተናል። እናም እንግዲህ በጣም እንዲሁም ከዚህ እንመጣበትን መንገድ አመቻችልኝ እባክህ የፈለግከውን ነገር አደርግልሃለሁ፣ ብርም ከፈለግክ አሁኑኑ ላስልክልክ እችላለሁ ስትለው እንግዲህ ይህ ደግሞ እሱ የሚቃወመውን እና ትክክለኛ እውነታን የሚያወጣጣ ሰው ስለሆነ እሷ በተናገረችው ነገር እንግዲህ በጣም ተናዶ እንግዲህ በጥፊም እንግዲህ መርማሪ ፖሊስ መቷታል ማለት ነው እናም እንግዲህ እዛው መልሷታል እስር ቤት ኤፍራታ መታ እንግዲህ ስትጠየቅ ማህሌት ምንድነች ምን አይነት ሰው ነች የሚለውን ነገር እንግዲህ ቅድስትም ከተናገረችው አንጻር ሲጠይቃት እሷም እንግዲህ እኔ ምንም ማውቀው ነገር የለኝም እሷ አው መጥፎ ናት እያለችም እንግዲህ ስታወራም ነበር ስለ ማህሌት የምታውቂውን ነገር አንድ ባንድ እንግዲህ ካወራሽ ነፃ እንለቅሻለን ሲላትም እንግዲህ እሷም እንግዲህ መጀመሪያ ላይ በጣም ተንቀጥቅጣለች፣ ፈርታለች። መናገርም ፈለገች፣ እንዲሁም ደግሞ ልናገር አልናገር እያለች እንግዲህ ውዝግብ ውስጥ ገብታለች። እናም እንግዲህ በገዛ እጃቸው ለሰው ያሰቡትን እንግዲህ ወደ ራሳቸው ተጠምጥሞባቸው በአሁን ሰዓት እስር ቤት ናቸው። እናም እንግዲህ እውነቱን ካልተናገራችሁ አንቺም እዚሁ እስር ቤት ነው የምትበሰብሸው፣ አብረሽ ብሎ መርማሪው ፖሊስ እንግዲህ ጠበቅ አድርጎ ይዟታል ማለት ነው። እናም እንግዲህ ሞገስ እንግዲህ ዳጣም እጅግ በጣም ደስ ብሏታል። እንግዲህ የበፊት ጎዳና ላይ ሲኖሩ የነበሩት ጓደኞቿን አግኝታ እንግዲህ ስለ እሷም አንዳንድ ነገር እንዴት ጎዳና ላይ ልትወጣ እንደቻለች እና ማና ምቶ እንደ ጣላትም እንግዲህ ሲነግሯት ነበረ። ሆኖም ግን ደስ የሚል ተስፋ ምናምን ነገር ተመልክተናል ማለት ነው። እንግዲህ ቅድስትም ለሞገስ ትነግረዋለች ማለት ነው፣ ኤፍራታና ማህሌት እስር ቤት እንዳስገባቻቸው በጣም ደስ ብሎት እንግዲህ ለዳጣ ይህንንም ነገር ሲያበስራት ነበረ። በጣም በጣም ደስ ተሰኝታ እንግዲህ ሄጀማ ማየት አለብኝ፣ እንደው እዛው ህጅ ነበር እነሱን መረጋገጥ ያለብኝ እያለች እንግዲህ ልዑላም እንግዲህ ከዛ ቤት አምልጣለች ማለት ነው። ነገር ግን አስተዋዋና መልካሟ ልዑላ አሁንም የሞገስ ነገር የሚያሳስባት እኔ ከዝና ስር እንግዲህ አምልጭ አሉ እንደ ደበደበችው እንግዲህ ምን እንዳደረገችው አልተናገረችም። ነገር ግን ከቤት ወጥታ እንደሄደች ነግረዋለች። እናም አንተ የወሰርከኝ ነው የሚመስለውና ራስ ግን ጠብቅ፣ ራስህን አድን ብለዋለች። እሱም እባክሽን እኔ ጋኔ ሲላጣ ሲላት እንደ ባለፈው አሳልፈክ እንድትሰጠኝ ብለዋለች ማለት ነው። እናም እንግዲህ በጣም ያው የሚያሳዝን ነገርም ነው የሉላ ነገር ማለት ነው። ግን በዛም ሆኖ ግን በስልክ ደውላ ሞገስ መጠንቀቅ እንዳለበት አሳውቀዋለች። እንዳትዘናጋ ብለዋለች ማለት ነው። እናም እንግዲህ ማህሌት የአስር አስር ሺ ብር ዋስ አምጡና እንግዲህ ትወጣላችሁ ተብለዋል። ያንን ብር እንግዲህ ዝና ይከፍላል ብላ ስትደውልለት ዝና ያላሰበው ነገር ገጥሞታል። ተደብድቦ እራሱን ጥሎ እንግዲህ መሬቱን ለመረገጥ እኮ የሚጸየፍ ሰው ነው አይደለም። ሰው ይመታኛል ብሎ ባላሰበበት ታይም እንግዲህ ሉላ እንግዲህ በብረት ዘንግ እንግዲህ ደጋግማ ደብድባው እንግዲህ እሱም ራሱን እስኪ ስትፌንት እስኪ በላ ድረስ በጎዳናው ላይ እንግዲህ እየተወለጋገደ እንደሰከረ ሰው። በዛም መሀል እንግዲህ ማህሌት ለውላ ስትነግረው ምን አባሽ ልታደርጊ ነው? ምን አድርገሽ ምን አጥፍተሽ ነው እስር ቤት የገባሽው? እኔ አባትሽ ነኝ ወይስ ባልሽ? እያለ እንግዲህ በጣም ተናዶ ስልኩን እያወራት እያለ እኔም ታስፈልገኛለ ካስፈልግሃለሁ እያለችው ነው። ሉላ ሉላ እንግዲህ የግድያ ሙከራ እንዳረገችበት ለማህሌት ነግሯታል። እኮ አንተም ለኔ ታስፈልገኛለህ እኔም ለአንተ አስፈልገሃለሁ እያለችው፣ በዛ መሀል ግን ሞገስ የት ይኖራል ብለሽ ታስቢያለሽ? የት ይዟት ይቀመጣል ብለሽ ታስቢያለሽ? ብሎ ሲጠይቅም ነበረ ማለት ነው። እናም እንግዲህ ዳጣና ሞገስም እያወሩ ሉላ በማምለጧ እንዲሁም ደግሞ መጠንቀቅ እንዳለባቸው ኧረ ቅድስትን መጠንቀቅ አለባት ቢይዛትስ፣ እያሉም ብቻ እንግዲህ ግራም እየተጋባቸው ሞገስ እንግዲህ አሁን ላይ እንኳን አልፈራም ራሴን እጠብቃለሁ እያለ የብሩክን ሽጉጥ በእጁ እንደያዘ ተመልክተነዋል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ይህንን ቻናል ተቀላቀሉ ማለት ነው። ነባሮች ደግሞ ሼር፣ ላይክ አርጉልኝ። ለነበረን ጊዜ በጣም አመሰግናለሁ። ቀጣይስ ምን ይፈጠር ይሆን የሚለውን ደግሞ በቀጣይ ክፍል እስክንገናኝበት